ውበት ሲለካ ሄሉ እና ቢኒ ናቸው ለካ እንዴት እንደሚያምሩ እያቸውማ። ዋው የዛሬው ደግሞ ይለያል። ረረረ ሄሉ ደግሞ መቅናት ጀምራለች፣ ማፈር ጀምራለች፣ መሽኮርመም ጀምራለች። ቢኒ ደግሞ ፈገግ ማለት ጀምሯል፣ ማቀፍ ጀምሯል በጣም በጣም ይለያል ይለያል። እና ከሁል ጊዜው ለየት የሚያደርገው ነገር ደግሞ እንግዲህ ስጦታ እየሰጠችው ይገኛል ማለት ነው። በጣም ደስ የሚል ጅማሮ ነው። መጨረሻቸውን ፍጻሜያቸውን ያሳምረው እያልኩኝ እንግዲህ ስለሰጠችው ስጦታና እንዲሁም ደግሞ በተመልካች ዘንድ ከባድ ተቃውሞን ያጋጠማት ነገር ምንድን ነው። ሄሉ ምርር ብላ እንግዲህ የማይዳግም መልስ መልሳለች ማለት ነው። ቢኒም ደግሞ እንግዲህ ሊሄዱ ሊሄድ ቀናቶች ብቻ ነው የቀሩትኝ። እዛ በሚሄዱም እንግዲህ ሄሉ እየደበራት እንደሆነ እና ደግሞ ከማን ጋርም እንደሚሄድ በጣም እያሳሰባት እያስጨነቃት ይገኛል። ብቻ በአጭሮ ስለ ቢኒ ስለ ሄሉ ላወራ ነው የመጣሁትኝ። ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። የዚች ቆንጅዬ የሄሉ ተከታታይ የሆናችሁ የቢኒ ወዳጅ የሆናችሁ አድናቂዎች የሆናችሁ የሁለታቸውን መግባባት፣ የሁለታቸውን መስማማት፣ የሁለታቸውን አንድ መሆን የምትወዱ የተመኛችሁ አሁንም ደግሞ ለወደፊታቸውም ደግሞ ጥሩ ደረጃ ላይ ደርሰው ማየት የምትፈልጉ ሰዎች፣ እርግጠኛ ነኝ እኔ ቤት ይህንን ቪዲዮ እያያችሁ ነው የምትገኙት። ስለዚህ ቪዲዮ ላይክ አድርጋችሁ ጀምሮ በሄሉ እና በቢኒ ስምም ሰብስክራይብ አድርጉኝ። በሁለቱ ስም ሰብስክራይብ አድርጌሻለሁ ለምትሉ ልጆች ደግሞ ልባዊ ምስጋናን አቀርብላችኋለሁ። በኮሜንት አሳውቁኝ እላችኋለሁ። እንግዲህ ሄሉና ቢኒ በጣም በጣም በጣም ትልቅ መግባባት፣ ትልቅ መቀራረብ፣ ትልቅ መዋሃድ፣ ትልቅ በቃ በአይን የመግባባት ነገሮችን እያየው እገኛለሁ። በተለይ ሄሉ ቀድማ እንግዲህ የሆነ የሆነ ነገር እየተሰማት እንደሆነ የሆነ የሆነ የንዝረት አይነት ስሜት እየተሰማት እንደሆነ በደንብ እየታወቀኝ እየታየኝ ይገኛል። ለማንኛውም ግን ሄሉዬ በጣም ጥሩ ምርጫ ነው ያደረግሽው። ጥሩ ነገር ነው፣ አይንሽ ላይ አይንሽ ያረፈው ጥሩ ላይ ነው። እና ፈጣሪ መጨረሻው እንዲያሳምርልሽ ትልቁ ምኞቴ ነው። በመቀጠል ልናገር የምችለው ነገር ምንድን ነው? ሄሉ አንዳንዴ ሰዎች አንቺን ከመሬት ተነስተው የሚጠሉሽ ሰዎች አሉ። ከመሬት ተነስተው ስለ አንቺ መጥፎ ነገር የሚያወሩ ሰዎች አሉ። ከመሬት ተነስተው ያልሆነ ነገር በቃ መጻፍ ስለሚችሉ ብቻ በቃ ያልተወራ አለም ላይ የሌለ ነገር ሁሉ አምጥተው የሚጽፉብሽ ነገሮች አሉ ና መናደድ የለብሽም ዛሬ መልስ ስትሰጪ ስላየው ነው ለማንም መልስ መስጠት የለብሽም የምሬ ነው የምልሽ የባሰ መልስ ስትሰጪ የሆነ ጊዜ ከሄሉ ጋር ሄሎ የናቲ ፍቅረኛ የነበረችዋን የምታቋት ታቋታላችሁ። ከእሷ ጋር ቲክታክ ላይቭ ላይ ገብተሽ ብዙ ነገሮችን ተምረሽ ወጠሻል ብዬ አስባለሁ። ለምን ስለ ሶሻል ሚዲያ በሷ የማይወረወር ድንጋይ አልነበረም። በአለባበሷ፣ በአሳሳ በሰውነት አቋሟ በጣም ብዙ ነገር በጣም ብዙ ሰዎች ሴቶች ዝቅ ሲያደርጓ ሲያንቋሽሿት ነበር። እና አሁን ላይ የደረሰችበትን ደረጃ ተመልከቱ፣ ያለችበትን ከፍታ ተመልከቱ። እና እሷ ያለውን ነገር ሁሉ ጥላ ለማንም መልስ ስትሰጥ አይቻት አላውቅም። ሄሎ ማለት ነው ብዙ ነገር ትባል። ተመላለጭ እሰይ ብላ ነው የምታልፈው። ላይ ላይም ራሱ በጣም ብዙ ሰዎች ብዙ ነገር ይሏታል እና እንደዛ ብላ በማለፏ አሁን ደስተኛ እንደሆነች እየተናገረች ነበር። ና አንድም ከእሷ ትምህርት ተወስድ ያለሽ ብዬ አስባለሁ። በእርግጥ አንቺ የራስሽ አቋም ያለሽ የራስሽ መንገድ የራስሽ አስተሳሰብ ያለሽ ሰውነች። ና ግን ላይ ላይው በደንብ ስለነገረች ነው ለእነሱ ምንም መልስ መስጠት አይጠበቅበሽም። ሄሉ ዬ እሰይ ባያቸው አለን። እኛ ከልብ የምንወድሽ ከልብ ያንችን ደስታ የምንፈልግ ያንችን ስኬት ያንችን ከፍታ የምንፈልግ ብዙ ሰዎች አለን። የእውነቴን ነው። ከመቶ አንድ ፐርሰንት ነው አንቺን ሊጣላሽ ስለ አንቺ መጥፎ ነገር ሊያወራ የሚችለው። እነሱን ተያቸው። ምንም ዞር ብለሽ ወደኋላ እነሱ መመልከት አይጠበቅብሽም። እኛ ያለን ከጎንሽ፣ ከእኛ ጋር ነው እኩል መራመድ ያለብሽ። እኛም አንቺ ቶሎ ቶሎ ስትራመድ ነው ከአንቺ እኩል ልንራመድ የምንችለው ከአንቺ እኩል ከፍ ልንል የምንችለው የአንቺን ከፍታ እያየን የአንቺን መንገድ አይተን ነው እና እባክሽ እኛም ብቻ ተመልካቼ ለማለት እወዳለሁ። ሰው ምንም ነገር ከማውራት ወደ ኋላ አይልም። የእውነት አዝልሻቸው፣ እንደዚህ አይነት ሰዎች መጥፎ ሰዎችን አዝልሻቸው ራሱ ብትዞሪ፣ የምሬ ነው፣ እግራችን ተንጠለጠለ ብለው የሆነ እንከን ማውጣታቸው አይቀርም። አዝልሻቸው የሆነ ቦታ ልታደርሻቸው እንኳን ብትወስዳቸው እግራችን ተንጠለጠለ ብለው ማማታቸው፣ መሳደባቸው የሆነ ነገር ከማለት ወደ ኋላ አይሉም እና ስለነዚህ ሰዎች ከድንጋይ ላይ ውሃ ማፍሰስ እንደማለት ነው። ምንም ነገር ለነሱ ጊዜሽን ማባከን የለብሽም። ስለነሱ ራሱ የሆነ ሰከንድ ራሱ ወስደሽ ማሰብ መጨነቅም አይጠበቅብሽም። መልስ አትስጭ በቃ ለማለት ነው። እንግዲህ ከቢኒ ጋር ዛሬ ጥሩ ቀን አሳልፈዋል እና አንድ ነገር ግን አየውኝ የሚገርም ውድ ስጦታ ሰጠዋለች እና ቢኒም ያልጠበቀው ነገር ስለሆነ በጣም ተደስቶ በጣም ማንኛውም ያው ነው እንግዲህ ስጦታውን ተቀብሏታል። በጣም ነው ደስ የሚለው። የሰጠችው ስጦታ እንግዲህ ማተብ ነው እስከ መስቀሉ ማለት ነው። እና እንደምታዩት በጣም ደስ ብሏት በፈገግታ እያየችው፣ በጣም በስስት እያየችው ነው ይህንን ስጦታ የሰጠችው። እና በጣም ነው የተደሰተው ቢኒ። በነገራችን ላይ በጣም ኮስታራ ሰው እንደሆነ የስራ ሰው ነው ያስታውቃል በደንብ በቃ ከቁንጅናው ጋር ዝምታው በጣም ያምራል። በጣም በቃ ደስ የሚል ልጅ ነውና ብዙ ጊዜ እንደዚህ መሳቅ መጫወት ምናምን እንደሌለበት ነው። አሁን ላይ ግን ከሄሉ ጋር ሲሆን በደንብ ፈገግ እያለ እንደሆነ ነው የተናገረው እና ይሄ ማለት እንደተመቸችው እየነገራት ነው ማለት ነው። ጥሩ መቀራረብ ነው። ሄሉም እንግዲህ ለመጀመሪያ ጊዜ ነው ለቢኔ ስጦታ የሰጠችው። ያው ከዚህ በፊት ትንሽ ጊዜያትን ቢሆንም ጥሩ መግባባትን እያየን ነው። ጥሩ ፍጥነት በጥሩ ፍጥነት በጥሩ መግባባት ሁኔታ ላይ ነው የሚገኙት እና ለአንድ ቀንም ለሁለት ቀንም ለሰው ልጅ በቂ ነው። በደንብ ከተግባባችሁ፣ በደንብ ከተዋዳችሁ ልትተዋወቁ ትችላላችሁ። እና እነሱም እንግዲህ በቀናቶች የሚቆጠሩ ቀናቶችን ቢገናኙም ግን ደግሞ ከዛ በላይ እንደሚተዋወቁ እንደሚግባቡ ነው የሚያሳየው እና ስጦታ እንግዲህ አምጥታ ሰጠዋለች ሁሌም እንደዚህ አድገ ሰር ብላ እንግዲህ አምጥታ አስራለታለች። እና በጣም ነው ደስ የሚለው ሄሉዬ ጥሩ ስጦታ ነው። ጥሩ ድማሮ ነው። ድማሮች እራሱ ደስ የሚል ስጦታ ነው እና ፍቅርን ይጨምራል። መግባባትን፣ ጓደኝነትን፣ ቤተሰባዊነትን በደንብ ይጨምራል ስጦታ ና ሄሉ የትክክለኛ ምርጫ ለትክክለኛ ሰው በትክክለኛው ሰዓትና ቦታን የሰጠሽው ና በጣም ደስተኛ ናደረግሽው እና ግን ሌላው ደግሞ ቅር ያላት ነገር ምንድን ነው? ትናንትና ያው ፕራንክ አድርጓት ነበረ ከሮሃማ ጋር መጡ እንግዲህ እዛ ብዙ ጊዜ ስለሚቆይ ትንሽም ቢቆይ ግን ብቻውን መሆን እንደማይችል ና አብሮት ሰው መሄድ እንደሚፈልግ መሄድ እንዳለበት ከሰው ጋር መሄድ እንዳለበት እየነገራት ነበር ና ሩሃማ ከኔ ጋር ልትሄድ ስለሆነ ላንች ላሳውቅሽ ብዬ ነው ብሎ መጥቶ ነበር ና በዛ ፕራንክ ነው። ግን ሄሉ እስካሁን አምናለች መሰለኝ፣ ያላውቅም። እንደደነገጠች ነው እንደፈራች ነው፣ የሆነ ስጋት አለባት። አንደኛ ጥሎ ትቶ ሄድ ነው ብቻ ነው ብላለች። ሁለተኛ ነገር ደግሞ ከማን ጋር ነው የሚሄደው? እዛ ከሄደስ በኋላ ምንድን ነው የሚሆነው? ከማን ጋር ነው የሚያወራው? ምናምን የሚሉት ነገሮች በጣም ሀሳቡ ኖባታለና፣ እያሰበች ፕራንክ ነው ብሎ ነግሯት ያኔ አሁን ራሱ እያሰብ ፍራንክ ነው አይደል? ማለቴ ማንም ጋር አትሄድም አይደል? ብቻህን ነው አደል የምትሄደው? ማንም ሰው አብሮ አይደም አይደል እያለችው፣ ልታምነው አልቻለች። ማርያምን ሁሉ ብሎ ሁላ ብሎ እስኪ ምልላት ነው እና ይህን የተረዳሁት ያው፣ ለማትወዱ ሰው እንደዚህ አይነት ስሜት አይሰማችሁም። ምንም ፍላጎት ለሌላችሁ ሰው ወይ ደግሞ በደንብ ጓደኛ ይሆናል ብላችሁ ለማትጨነቁለት ሰው ምንም እንደዚህ አይነት ስሜት አይሰማችሁም። ወይም ደግሞ ምልላችሁ ፈልጌ ነው እሱ የት ሚሄድ የትም ከማን ጋር ሚሄድ ከማንም ምንም አይመለከተኝም ብላ ጸጥ ማለት ትችል ነበር፣ ግን ለሱ ቦታ አላት። እሷም ደግሞ እሱ ነግሮ ለእሷ ቦታ እንዳለው ነው የገመተችው። እና እንግዲህ ምሎላታል፣ ከማንም ጋር አልሄድም ብሏል። እና ጥሎሽ ትቶሽ ባሄድ ጥሩ ነበረ፣ ግን የስራ ጉዳይ ነው። እንግዲህ በሰላም ደርሶ በሰላም እንዲመለስ ምኞታችን ነው፣ እንጸልይለታለን ማለት ነው። እና ሄሉዬ አይዞን ጠንካራው ላንቺ ያለውን ፈጣሪ ትክክለኛ ሰውሽን የልብሽን ሰው ይሄን ሰው አድርጎ ይስጥሽ። በቃ የልብሽን ትክክለኛ የምሬ ነው እኔ። ለሰው ትልቅ ነገር ነው። እኔ ሄሉን ከመጀመሪያ እስከ እኔ እስከ አሁኗ ሰዓት ድረስ በደንብ ስለምከታተላት ሄሉን በደንብ አውቃታለሁና ደስታዋን በጣም በትልቁ መመኝ ሰው ነኝ። በጣም ከልቧ ፈገግ ጥሩ ጊዜያትን ነው እያሳለፉ የሚገኙትና እንዲሁና በማየቴ በጣም የሚሰማኝ ደስታ እንደ አንድ ሴት የተለየ ነውና ፈጣሪ መጨረሻችሁን ያሳምረው። እና ጥሩ ስጦታ ሰጠው። እንግዲህ በዚህ መልኩ ደስተኛ ሆኖ ተለያይቷል። እና ቢያዝላት ግን ዛሬ ደስ ብሎ ይለይ ነበረ። ሊያዝላት ነበረ፣ ግን የለበሰችው ቀሚስ ስለነበር አልተመቻትም። እና በሱሪ ነው የሚመቻት፣ እንግዲህ ለመታዘልም እሱም ለማዘል ለማንኛውም ግን ቀሚስ ስትለብስ በጣም እንደሚወድላት ወይም ደግሞ እንደሚያምርባት እንግዲህ እየተናገረ ይገኛል። እሷም ደስ ብሏት እንግዲህ ለሱ ስትል ማለት ይቻላል ቀሚስ ለብሳ ነው የሄደችው። እሱም በጣም ቆንጅ እየሆነሻል እያለ አድናቆቱን እየገለጸላት ይገኛል። እንደዚህ አይነት ጓደኛ አይጥፋ፣ የምሬ ነው። ሁሌም ሚሩ ሄሉ ደግሞ ሁሌም ቆንጆ ናት። እርጋቷ ራሱ ውበቷ ነው። የእውነት ደርበብ ያለች በቃ ሙልት ያለች አስተዋይ የሆነች በጣም በቃ ልዩ ሴት ያደርጋታል። ይሄ ይሄ ነገሯና ቀሚስ ደግሞ በጣም ነው የሚያምርባት። በተለይ ደግሞ የሀበሻ ቀሚስ የእውነት ሁላ የለበስም እንጂ እኔ ከሄሉ አለባበስ በጣም የምወደውን ነገር በጣም በጣም የምወደው የሚመቸኝን አለባበስ የባህል ልብስ ነው። ወይኔ የማስታወቂያ ባለሙያ ራሱ ብትሆን ያዋጣላታል። ወይኔ እንዴት እንደምታምር በጣም ነው የምታምረው። ጸጉሯም ምርጥ ነው። በቃ ስታይሏ ሁሉ ነገሩ አለባበሷ፣ ምንም ምን የሚያስጠላ አለባበሷ አንድ ቀን ስትለብስ ልሄሉን ይሄው ቪዲዮ ተጀምሮ እስከዛሬ ዛሬ እከታተላታለሁ። ገና ከማርክ ጋር አንድ ብላይ ዩቲብ ላይ ስትመጣ ጀምሮን ነው የምከታተላት እና ከዛ በኋላ የሚያስጠላ አንድ አለባበስ አይቻላቅ አንድ አለባበስ ሱሪም ትልበስ ቀሚስም ትልበስ ምንም ትልበስ ሽቲም ትልበስ ምንም ሽቲም ቃ ለብሳ ይቻ ታላቅ ምንም ትልበስ ምንም ሁሌ አምሮባት ነው ማያት በቃ ከራሷ ጋር የሚሄደውን ነገር በኮንፊደንስ ነው ለብሳ የምትሄደው እና በጣም ልዩ የሚያደርጋት ነገር ይሄ ነው። ለማንኛውም ስጦታው በጣም በጣም ነው ደስ የሚለው። ጎበዝ ጥሩ ምርጫ ታውቂያለሽ፣ ጥሩ እይታለሽ በአጭሩ። እና ቢኒም በጣም ደስተኛ ሆኖ ነው የተቀበላት። ለማንኛውም ግን ሄሉና ቢኒ መጨረሻችሁን ያሳምረው። አብራችሁ ስለነበራችሁ ከልብ አመሰግናለሁ፣ ውድ ቻናል ቤተሰቦች። እናንተም ላይክ፣ ሼር ማድረጋችሁን አትርሱ። በሄሉና በቢኒ ስም እንግዲህ ስንት ሰብስክራይብ ልጠብቅ? አምስት ወይ አስር? የእውነቴ ነው። አይበዛም ያንሳል። ግን በቃ የምትችሉትን ነገር አድርጉ። ወዳችኋለሁ፣ አከብራችኋለሁ። ስለምትከታተሉ ደግሞ በጣም ነው የማመሰግነው። እግዚአብሔርን ለእናንተ ምንም ቃል የለኝም። በጣም በጣም ነው የማመሰግናችሁ። ወዳችኋለሁ። ሰላም ቆዩ።